ብሩክ ተረጋጋ። በጣም እየተቆጣሁ፣ እንዴህ ለምንድነው የማልቆጣው? እኔን አታውቂኝም። ሚናነ እ ደክሞስኔ እንዴት ነው የምትናገሪኝ? አውቃለሁ እንዲ ስቶን ያየሁ ግን ዛሬ ነው። አውቃለሁ ከአንቺ ጋር እናወራለን። ቅድስት ምን አድርገሻት ነው የመታችሽ? ንገሪኝ። ጅሜ እሷ ተባባሪዎች ደግሞ ምንድን ነው? እነግራለሁ ልሽ እስኪ ንገር

ምን ቅርታ ይቅርታ አላደርግልህም ብላለች። በጥፋትሽ ገብቶሽ ይቅርታ ከጠየቅሽኝ እኔም ቅርታ አድርጌልሻለሁ። አንተ ራስህ ይቅርታ ጠይቅ፣ ቀጠየቅሽ ምናምን ነገር ትላለህ እንዴ? ምሳሌ ዋሽተሽኝ ነው፣ ዋሽተሽኝ ነው።

እንደ አታኩር ፍያት አይደል? ታርቀናል እኮ ምሳሌ። ምንድነው? አይበቃም እንዴ ተመስጥ? ምሳሌ ደግሞ እጭ አይበቃም ነው። እህቴ ምን ላይ ደረሽ? ሁሉንም ብልቃጦች በሰርጀሪ መድሀኒታቸውን አፍስሼ ውሃ ሞልቼዋለሁ። ስለዚህ ምሳሌ በቅርብ ቀን ልትሞት ትችላለች ማለት ነው። አአ ልትሞት ትችላለች አይደለም፣ መሞት አለባት። ምክንያቱም ንብረቴንና ብሩኬን ከኔና ከልጆች ውጭ የማንም እንዲሆን አልፈቅድም። ጎበዝቴ እንዲህ ስትኝ ነው ለእኛ የምትተርፊው። ምንም እንዳትጠራጠሪ። የሰራተኛ ጉዳይስ? የእሷን ነገር ታያት ውጭ ብላትም ምንም ብለት ወጣልኝ። አልቻለችም፣ እንደ አህያ እየተረገጡ መኖርን ወደዋለች። በደንብ ትከታተያታለሽ። አልገባኝም። አይተሻት ታውቂያለሽ። ምን ነው በብርኬ እየጠረጠርሻት ነው እንዴ? ያልጠረጠረ ተመነጠረ። አያይ፣ ብርኬ እንተማመንበታለን፣ በፍጹም አያደርገውም። እሱስ ልክ ነሽ። እኔም ላይሽ ላይ ይደርባል ብዬ አላስብም። ታዲያ ምንድነው ያሰብሽው? አንቺን አስወጥቶ እሷን። አያይ፣ የማይሆን ነገር አታውሪ። ይሄ በፍጹም ሊሆን አይችልም። ይልቅ ለሀዘኑ መዘጋጀት አለብኝ። እንዴት እንደማስመስል ያው ልጄን ያክል ነገር አለልማጠው እኔም እኮ የት ልጅ ስሞት እንዴት እንደሚለቀስ አላቅም። አልነቃችም? አዎ፣ እንደተኛሽ ናት። አሁን እንኳን እንቅልፍ ነው። ዶክተሩ ምን አለ? እሱም ያው መድኃኒቱን አልሰጣችዋትም አለው። እሱም መድኃኒቱን እንደሰጣት እኮ ነው የነቃችው። እረ እኔ ጋሽ ሰጥቻታለሁ። እንግዲህ እኔ እሱ ያለኝን ነው የምነግርሽ። በቃ እኔ ተሳስቼ ነው የሚሆነው። ያው ዞሮ ዞሮ እንደዚህ አንዘልቅ፣ ምሳሌ መታከም አለባት። መድኃኒት ተገኝላት እንዴ? የውጭ አገር ህክምናውም ተጀምሯል። እሷን በቅርቡ ሄዳ ትታከማለች። እሰይ ላይ ጋሼ! አረ ተይ ዝም በይ፣ እንዳቀሸቀሻት እንዳሰማ ደስ ብሎኝ እኮ ነው። እንኳን ደስ አለ ጋሼ። እና እሱ ጋር ሆነሽ ነው እንኳን ደስ አለ የምትይኝ? እንዳላቅፍኪችን ነው ያልኩት፣ እንዳላቆሽሽ ብዬ እኮ ነው። ግድ የለ የሰው ቆሻሻ አፉ ነው እንጂ ልብሱ ምንም ቆሻሻ የለውም ነው ነው ቀደም፣ መጀመሪያ ለቅድስት እኮ የምሳሌ ሕክምና እንደተገኘ ስነግራት እኮ ነው እንደዚህ ደስ ብሏት ነው። ናው፣ ያው የምሳሌና ምሳሌና የቅድስት ነገር የምታውቅ እኮ ነው። እናተውኮ ማለት ናት የእኔ እናትነት ቀረ ማለት ነው አላልኩም። እንዴት ያንቺ እናትነት ይቀራል? ተው እባክህ፣ ባትለኝም አውቀዋለሁ። ድሮም ሰው ልጅ የሰው ነው እ ማለት ምን ሆንሻል? ምን ሆንኩ? በመጀመሪያ የምሳሌን ደህንነት አልጠየቅሽኝ፣ ሲቀጥል ደግሞ ውስጥ ገብትሽ እንኳን እኮ አላየሻትም። ውይ የእኔ ልጅ ሞቴ ይርሳኝ፣ አሟት ነበር እንዴ? አዎ በጣም አሟት ነበር። አሁን ተኝታለች። ሆስፒታል ነበረን እና ከዚህ በላይ ምን ልታደርግ ነው? እናት ምናምን የምትለኝ ያልደወልኩትና ሳነግር ሽልኩት በጣም እየቸኮልኩ ስለነበረ ነው። የወለድኳት እናት በሆን ኖሮ ግን እመነኝ፣ መጀመሪያ ላይ ላይ የነበር የምትደውለው። ቅርታ፣ ችግር የለውም ምኑን አለዋለክ። ግን ዶክተሩ መድኃኒቱ አንበሳቱ መውሰዷ ነው። ምን አንቺ፣ ቅድስ ቅድስ ምን ነበር ያልኩሽ? ነበር ጠዋት ስወጣዬ፣ መድኃኒቱ ሰዓት ሳያልፍ ስጫት አላልኩሽም ነበር? አረ ሰጥቻታለሁ ትይ እና የሞት አደራ ልታስበይኝ ነው። ሳትሰጫት ያው አልሽ፣ ስጫት ያው አልሽኝ። ሰጥቻታለሁ፣ ሰጥቻታለሁ ትላለች እንዴ! ማይም ብትሰጫት ትታመም ነበር። ሰጥቻታለሁ። ደሞዝ ደግሞ አለሽ፣ ዝርክርክ። ቆይ ማለት ረጋ በይ። እንዴት እረጋጋለሁ? አታያትም እንዴ የምትሆነው እንዴ? ድምጽሽን ቀንሽ፣ ምሳሌ ከሰማች እንዳትነቃ። አሁን እሺ፣ ከዚህ እንዳላሽ ምን እዚህ ጋር ትርሻ? ዞር በይ ከፍቴ። ጥፊ። እኔ ግን እንደዚህ የሆንን ከምንቀጥል የተከፈለውን ነገር ይከፈላና፣ ምሳሌ ወደ መንኮ ጌዳ ብትታከሺ አላመመሽም? እሺ እንደ አባዬ፣ እኔ እኮ ትልቅ ልጅ ነኝ። ትንሽ ልጅ መሰልኳችሁ? እንደ ይኸውልሽ፣ እኔ እልሽ አንቺ ህፃን ልጅን፣ አንቺን ደግሞ አላመመሽም። እኛ እያወራን የነበረን ነው ስለሌላ ህጻን ልጅ። በቃ እውነቱን ማወቅ አለባት ማለት። አየህ አባዬ፣ እሷ እውነቱን ተናግራልሽ። ይኸውልሽ፣ ምሳሌ ምን ሆነሽ አልቆ አንቺ እና እውነቱን ደብቀናት እስከ መቼ ትቀጥላለች? ሕክምናውን እስከምታገኝ ድረስ አ እኔን አምኖኛል። እንቀልፍ የሚያስደኝም ለዛ። ይኸውልሽ፣ ምሳሌ አንቺ ሙሉ ለሙሉ ጤነኛ ነበርሽ፣ አሁን ግን ህመም ስሜት አለሽ እንዴ። ይኸውልሽ፣ ምሳሌ መድኃኒቱን ከወሰድሽ ትድኛለሽ፣ አትሞች ማለት። እዚህ ጋር ሞት ምን አመጣው እንዴ? አትሞችም እኮ ነው ያልኳት። አድርግልኝ ብለሽ እምቢ አልኩሽ ነገር አለ? እሺ። መቼ ነው? በቅርቡ። እስኪ፣ አንቺ አቤት። እትዬ ደግሞ ባልማቀፍ ጀመርሽልኝ። ይቅርታ እትዬ፣ ይቅርታ የሚያስጠይቅና የማያስጠይቅ ነገርማ ለየንች። እኔ እኮ ምሳሌ ሕክምና ተገኘላት ሲለኝ ደስ ስላለኝ ነው። አንቺ ምን አገባሽ? እና ነው ደስ የሚልሽ ነው እንጀራ እናት ልትሆኛ ታስበሽ ነው? እረ እትዬ ይቅር ይበልሽ። የውልሽ ቅድስት ሁለተኛ ብሩኪ ብርካ አጠገብ ድርሽት እና ሲጣ አድርጌ ነው ምገልሽ። እሺ ገባሽ አይደል? እኔ ለሱ ስል የማላደርገው ነገር የለኝም። አስፈላጊ ከሆነ ሰው ልገድል ይችላል። እኔ እኮ ይቅርት አልኩሽ እኮ ያንቺ ያለፈን ይቅርት አልፈልግም። ከዚህ በኋላ ባሌ ላይ እንዳትደርሽ ያስጠነቀኩሽ ነው። ባክሽ፣ እንዲህ ተለሳልሳችሁ የገባችሁን የስንቱን ትዳር ያሰረሳችሁት፣ አስመሳይ ደሞ ምሳሌ ስትታመም ወደ ብሩ ከምሮጥሽ በፊት ለእኔ

አሁን ማን ሚስት ማን ሰራተኛ እንደሆነ በደንብ እየታወቀ ነው። ሲሰነብቱና ነፃነት የተሰጣቸው እራሳቸውን ይረሱታል። እውነት ነው። በይ እሷም ሩቅ መንገድ ነው በእግር የመጣችሁ። ለቅለቅ አድርጋት። የት ነው የምትሄጂው? ጠቢያት እያልኩሽ። ኧረ ጠቢ። እሷ ባትልስ እያልኩሽ አይደል ነ ጠቢያት። እና ጉዳዩ እንዴት እየሄደልሽ ነው? ምንም ደስ አይልም ባክሽ። የፈራሁት ሳይሆን አይቀርም። አይዞሽ የኔ እህት። ቢሆንም ግን እጁ እንደማልሰጥ ታውቂያለሽ። አውቃለሁ። አንቺ ቀስ እያልሽ እንጂ ታደተነሽና ታጣቢያ። ኧረ ጥጋብ! ኧረ ንቀት! ምንድን ነው ጥጋው? ምንድን ነው ንቀት? ምን ምን፣ ተው። ጊዜ ተራጅ። አሃ ኧረ ማስፈራራት ምን አባሽ ነው ያልሺው? አባቴን ተይው። እኔ አልበቃሽም? እሱ እኮ ነው እንደዚህ ያጠገባል። ምን ትነቋጭ ካሬ ካሬ የሚያደርግሽ። በጣም የጠገብሽ አልመሰለሽም? ያበዛሻል አልመሰለሽም? ገረድ አርፈሽ ብትገረድሻል። የድሃ ልጅ በመሆኔ አላፍርም። የገንዘብ ድሀ እንጂ የአስተሳሰብ ድሃ አይደለሁም። ቆይ ለምን አታባርያት? ከዚህ ቤት በወጣ የተሻለ እንጂ የከፋ አጋጠመኝ እና እጅና እግረሽ እና ስር ያስቀምጨሽ ነው። አሁኑኑ ፌስታልሽን ይዘሽ ውጪ! ጓዝም አላት እንደ ምን አሁን እንዴት ነው እንደዚህ? ምን እናኗረው? ቆይ ጋሼ ይቅርታ፣ ችግር ውስጥ እንደሆን ካውቃለሁ። ቅድስት ምን ሆንሻል? እኔ እንደዚህ ሆናችሁ ምሳሌም ታማ፣ ቅድስት ለምን ሌላ ጭንቀት ትጨምሪብኛለሽ? የሆንሽውን ነገር ለምን በስርዓት ትናገሪ? በቃ ሸኘኝ። ወደ ሀገሬ ልሂድ፣ ወይም ደግሞ ሌላ ቤት ልግባ። ቤቱንም መኪናውንም ሊሸጠው ነው ሲባል ፈርተሽ ነው? አይዞሽ፣ ለአንቺ እኮ የምከፍለውን አላጠ እኔ እንደዛ አይደለም ብሩክ እና ልም እንደዚህ አለሽ። እኔ ሁኔታው ስላልተመቸኝ ነው። ማሌትም እዚህ በመሆኔ ደስተኛ አይደለችም። እ እንደዛ ከሆነማ ምንም ችግር የለው። እኔ ማሌትን አናግራታለሁ በእኔ ምክንያት እንድትጨቃጨቁ አልፈልግም። ባለፈውም በእኔ ምክንያት ነው ክፉ ደግ የተነጋገራችሁት። እሱ ደግሞ ድጋሜ እንዲደገሙ አልፈልግም እና እሺ፣ አሁን ልሂድ ነው የምትይኝ? አዎ። ብሩክ፣ አንተ ጥሩ ሰው ነህ። ምሳሌም ጥሩ ልጅ ናት። እንደ ሰራተኛ ሳይሆን እንደ እህት አድርጋ አኖረኛል። ታዲያ ታዲያ፣ አንቺ ለኔ እንደዚህ አይነት ስሜት ካለሽ እኔ በችግር ውስጥ ስገባ እንዲህ ጥለሽን ትሄጃለሽ? ነገር ምሳሌ መታመን ስትሰማ አንቺም እንደች ስትሰማ ቆይ ምን የሚፈጠር ይመስልሽ? እሺ፣ እኔ ምን ላድርግ? ቆይ ማለት ምንድን አደረገች? አይ ምንም፣ ግን በቃ አልተመቸዋትም። ስታየኝም ደስ አይላትም። ቆይ ግን ይሄ ብቻ ነው ምክንያቱ? ታዲያ እንደወጣ ትፈልጋለች። ቤቷ ነው። እሷ እንደወጣ ከፈለገችን እዚህ ግዴታ ልኖር አለል? ይኸውልሽ፣ ቅድስት እኔ አናግራታለሁ። ማለት አንቺ ደግሞ ወደትም አትሄጂም። አሁን ወደ ውስጥ ግቢ። ሰማሽኝ? አይዙሽ እኔ አናግራታለሁ። ማሂ መኪናዬን የሚገዛኝ ሰው አግኝቻለሁ። ማይለት የሚገዛኝ ሰው አግኝቻለሁ። ጓደኛዬ እኔ እገዛለሁ አለኝ፣ ሞገስ ሞገስ ገንዘብ ከየት አምጥቶ ነው የሚገዛ? እሱን አላውቅ፣ ግን ደግሞ መኪናውን እኔ ገዛለሁ ብሎ ጥሩ ዋጋ ነው የከፈለኝ። ከሚገዛ ይልቅ ምን አለ ያበድርህ። እሱን አላውቅ፣ ግን በቃ መኪናውን እኔ ገዛለሁ ብሎ ጥሩ ዋጋ ነው የሰጠኝ። እንመልስለታለን። እኔ የምልሽ ማይ መኪና በመሸጧ ደስተኛ አደለሽ? አይ እንደዛ ሳይሆን ብር ካለው አበድሮ ከዛ እንመልስለታለን። እንዴ ከየት አምጥተን ነው የምንመልስለት ገና እኮ ቤቱም ተሽጦ እኮ አይሞላልም እኮ ገንዘቡ። ብር ካለው ለምን ቤቱንስ አይገዛውም? እስኪ ጠይቀዋለሁ። መውቀስ ግን ገንዘብ ከየት አምጥቶ ነው? እኔ ምን አውቃለሁ። ይገርማል። ሰው ግን ገንዘቡን ከየት እንደሚያመጣው? ያው ሰርቶ ነው የሚሆነው። ቢሆንም ማን ማ ይሰራል? ድሃም ሀብታምም እኩል ነው የሚሰራው። ቅዳሜ ሄደን እንፈራረማለን። ምሳሌ ቶሎ ብላ የህክምናውን ፕሮሰስ መጀመር አለባት። ሰዎች ግን ቤቱን ከምሸጠው ከባንክ ብትበደር ይሻላል። አይ ጥሩ ነው ይሄ ነገር። ደስ እንደማይልሽ አውቃሉ ማንም ሰው ቢሆን ደግሞ በአንቺ ቦታ ቢሆን የሚሰማው ይሄ ነው። አንቺን ከማግባቴ በፊትም ካገባሁሽ በኋላም ምንም ያጣሁት ነገር የለም። በፊት መኪናም ቤትም ነበረኝ። ይሄ ቤት ደግሞ የኔ፣ ያንቺ ምሳሌ ነው። ስለዚህ ከሶስታችን አንዳችን አደጋ ውስጥ ካለን እንጠቀምበታለን ማለት ነው። ችግር የለውም። እኔ አልሰራሁት የሰራችሁ የቀድሞ ሚስት ናት። እኔ አንቺ አልሰራሁሽም እያልኩሽ አይደለም። ግን ደግሞ ምሳሌ አይኔ እያየ እንድትሞት አልፈቅድም። እናቷንም አጥቼ እሷንም አጥቼ መኖር አልችልም። እናቷን በአንቺ ተከቡ ምሳሌን ግን በምንም ልታካት አልችልም። ያው ልጅም እኮ በልጅ ይተካል። ምንድን ነው ያልሽው? ያው እዚህ ምድር ላይ የማይተካ ነገር የለም። እና እሷ ትሙት ሌላ ልጅ ተወልዳለ እያልሺ ነው? እረ እኔ እንደዛ ላልኩ። እንዴ አልሽ እንጂ ሚስት በሚስት ልጅ ደግሞ በልጅ ይተካልኮ ያልሽ ነው ማለት። እኔ እንደዛ ማለት ፈልጌ አይደለም ማለት ከአንቺ አፍ መቼም እንደዚህ አይነት ወሬ ይሰማለሁ ብዬ አልጠበቅኩም ነበር። በጣም ምን ማዝ ነው። ትሰምኛለሽ? ለእኔ እኮ ምሳሌ ማለት ህይወቴ ናት። አረ ተረጋጋ ብሩኬ፣ ምን የሚያስከፋ ነገር ተናገርኩ? ከዚህ በላይ ምን ልትናገሪ ነው? ትሞት እኮ ነው ያልሺው። እኔ አባቷ ቆሜ እየሄድኩ መቼም የእኔ ልጅ አትሞትም። እሺ፣ ከዚህ በኋላ ደግሞ እንደዚህ አይነት ወሬሽን ተጠንቀቂ። እሺ፣ ስራትሽን ያዥ። ሁላችሁም መቅረት ትችላላችሁ። ደግሞ ቅድስን የምትጨቃጨቃየትን ነገር አቆሜ የምሳሌ እናት ስትሞት ልጅ እንደናት ሆና ያሳደገቻት እሷ ናት። እሺ። እና ጨቀጨቀችን አለች። ደግሞ የሚገርምሽ መኪናውን ሊሸጥ ነው፣ ቤቱንም በባንክ ላስይዝ ነው። ስትንቀረፋ ያለ ባህሪ ስትንቀረፋፊ፣ ሁሉንም ልታጪ ነው። ተይ ባክሽ። ደግሞ ያቺ ማትረባ ሰራተኛ ሁሉንም ነገር ነግረዋለች። ሰራተኛዋ ነገረችው? አዎ፣ ከዚህ በኋላ እርሽ እንዳከፍችባት ብሎ አስጠነቀቀኝ። ካልሰራሽላት እህቴ አይደለሽ። ለዚህ ሁሉ ችግር የዳረገችን ያቺ በምን ቀን እንደተወለደች የማላቃት ዲቃላ ናት እኮ። መጀመሪያ እንደጀመርሽው መርዙን ብሰጫት ኑሮ እስከዛሬ ተገላግለሽ ነበር። ፍራታ ታይ እንጂ ሞኛቱን፣ ይሄን ያክል ራሳችንን ማጋለጥ የለብንም እያንዳንዷ አስክሬን ደግሞ ይመረመራል። ይሄ ማለት ምንድነው? በመርዝ እንደሞተች ይታወቃል። በመርዝ እንደሞተች ከታወቀች ደግሞ ቤት ውስጥ የምንውለው ሰዎች እኛን የምንጠረጠረው። ስለዚህ እያንዳንዷን ነገር ማድረግ ያለብን እንዴት ነው? በብልጠት በብልህነት ነው ማድረግ ያለብን እና መርዙን ቅድስት እንድትሰጣት አይደል እንዴ? ተነጋገር ነው ለአንድ ሳምንት ያክል መድኃኒቱን ካልወሰደች ትሞታለች። እያንዳንዱን ብልቃጥ ደግሞ በውሃ ሙልቻቸው ነበር ግን ምን ዋጋ አለው? ያቺ የተረገመች ልጅ እያለች አተረፈችዋት። አሁንም አረፈደም ጥቅም የለውም። እረፍዱ እባክሽ። ጓደኛውም መኪናውን ሊገዛው ነው። ምን እኔም ምን እንደ ደነገጥኩት። ስትንቀረፈፊ ጉድ ልትወኝ ነው። መርዙን ሙዩና ቅድስት እንድትሰጣት አድርጊ። አው ከዚህ ውጭ ሌላ ምንም አማራጭ የለኝም። ቤትና ንብረት ሲሸጥማ ዝም ብያ ላይ። በትክክል ማለት ሁሉም ነገር እዚህ ጋር ያበቃል። አው ግዴታ ማብቃት አለበት። እንደዚህማ ዝም ብዬማ እንዴት ቤትና ንብረቴን እሰጣለሁ? በትክክል እኔ ሲጀመር ከብሩክ በቀጣይነት ከንብረቱ ውጪ ሌላ ምን ፈልጋለሁ? በዋናነት ንብረቱን ብያደል እንዴ፣ ለልጆችስ ምን አተርፋለሁ? እኔ ከብሩክ ጋር ምንድን ነው ጥቅሙ እስኪ

የዚህ ቤት ባለቤት እኔ ነኝ። ገባሽ? እሺ። አሁን ምን ላድርግ? ከትምህርት ቤት እንደመጣች ልክ 10 ሰዓት ሲል የሚሰጥሽ መድኃኒት አለ እንድትሰጫት። እሺ? ደሞ ሆዳን እናም በቆረጣት ቁጥር ለብሩካ ስልካት ደውይ። ስርዓት አታስፈጪው። እሺ